ዋናነት እንግዲህ ስለ ፍቅር እንዳወራም ስለጋበዛችሁ በጣም ደስ ብሎኛል። በዚሁ አጋጣሚ ብዙ ነገሮች እኔ ሚዲያዎች ላይ ስንቀሳቀስ ከፍቅር ጋር የተገናኙ እሹዎችን ማንሳት ያስደስተኛል። የሚያስደስተኝ ለምንድን ነው? ፍቅር ንጽሕና ያለው ነገር ነው። ፈጣሪ ባርኮ ከሰጠ ስጦታዎች፣ በረከቶች ውስጥ አንዱ ፍቅር ነው። ለምሳሌ ሲባርክ እንኳን ሲመርቅ? እምነት፣ ተስፋ፣ ፍቅር ይብዛላችሁ ብሎ ከዚህ ሁሉ ግን ፍቅር ትበልጣለች እና ፍቅር ትበልጣለች ብሎ ስለተናገረም ይመስለኛል። ስለ ፍቅር ሳወራ ፍቅርን ዲፋይን ማድረግ እስከዛሬ ድረስ አልችልም። በብዙ ለመግለጽ ሞክሬአለሁ። እኔም ብቻ ሳይሆን ሌሎች ሰዎችም ለመግለጽ ሲሞክሩ አድምጫለሁ፣ አይቻለሁ ግን የልቤ ደርሶ የሆነ ሙሉ ሆኖ አገኘሁት የምለው ዴፊኔሽን የለም። ለምንድን የሌለው ብዬ ቁጭ ብዬ ራሴን መጠየቅ ማሰላሰል ጀምር ትበልጣለች የሚል ነገር እዛ ላይ ተገልጿል። ስለዚህ ሌሎቹ ቃላቶች በሙሉ ፍቅር ከሚለው ያነሱ ናቸው ማለት ነው። ባነሰ ነገር ደግሞ ትልቁ መግለጽ አልተቻለም። ይሄ አንዳንዴ ቃላት ስላጣን ነው ወይ የቃላት ሀብት ስለጎደለኝ ስለሌለኝ ነው ወይ ብዬው ልጠይቃለሁ፣ ግን እንደዛ አይመስለኝም። ከነብስህ ጋር ከመንፈስህ ጋር ከስሜት ጋር የተቆራኘ ነገር ነው ውስጡ ያለው። በዚህ ልክ ማንነትን መዋሃድ የሚችል ኃይል ያለውን ነገር እንዲሁ በአነሰች ቃል ተነስተ ልትገልጿት አትችላል። ስለዚህ አንዳንዱ ኖሮት ነው የሚያሳየው በህይወቱ አንዳንዱ ደግሞ መግለጽ ቻልኩ ያለውን ያክል ተጋግጦ ለማሳየት ይሞክራል። ሶ በጣም ግዙፍ ነገር ነው ማለት ነው። የገዘፈው ደግሞ በጣም የሚገርመው በየትኛውም ህይወት ውስጥ ብትሆን በየትኛውም ዓለም ላይ ብትሆን ዩኒቨርሳል ፍቅር ቋንቋ ዓለም አቀፍ ነው፣ ስሜቱ ዓለም አቀፍ ነው። ስለዚህ እዚህ ቁጭ ብሎ ማፍቀር የሚችል ሰው ሳሙኤል ያለ ጓደኛው እዛውኑ ላይ ሊያፈቅር ይችላል አይነቶች ስላላቸው ሜቢ እዚህ ሆኖ እዛ እና እዛ ሆኖ እዚህ የሚለው ነገር በርቀት መካከል ያሉ ነገሮች የሆኑ እክሎች ይኖሩታል። እስቲል ግን የማፍቀር ልብን፣ ያንን ስሜት የመግለጽ የማንጸባረቅ ልብን መፍጠር ትችላለህ ማለት ነው። አንተ ጋር እና የሚፈልጋቸው ነገሮች አሉ። ፍቅር እንዲሁ ዝም ብሎ የምንኖረው እንዲሁ ዝም ብሎ በዘፈቀደ የምንሄደው ነገር አለ የሚፈልጋቸው መሰረታዊ ነገሮች ፒላሮች አሉት። ውስጥ ለምሳሌ አንዱን ብጠቅስልህ ኢንቲሜሲ የምንለው ወይም ከሰዎች ጋር መቀራረብ፣ አካላዊ ቀረርብ፣ የመጀመሪያ ፓሽን የምንለው ለዛ ለቀረብከው ሰው ቁርጠኝነት ያለበት ከውስጥ የመነጨ ፍላጎት እንዳለ የምታሳይበት ጽናት የምንለው ደግሞ ኮሚትመንት ያንን ኢንቲሜሲ የፈጠርክበትን ቅርርቦች የፈጠርክበትን ከውስጥ ደግሞ ከፍተኛ ተነሳሽነት ያለበትን ይህን ቁርኝት ይህን ስሜት ወዴት ነው መውሰድ የፈለግከው? እ ልክ አንድ ችግኝ ተክለ እንዲያድግ እንደምትፈልገው ሁሉ በፍቅር ውስጥም ፍቅርን ስትጀምረው አድጎ የሚደርስበት ቦታ መኖር መቻል አለበት። ያ እዛ ሊደርስ የፈለግከው ቦታ ላይ እንዲደርስ የሚያደርገው ጽናት ይባላል። ቻሌንጆች ሲገጥሙ፣ እንቅፋቶች ሲገጥሙ ማለፍ የምትችልበት ጽናት ማለት ነው። በፍቅር ውስጥ ሆነ ሊያሰናክሉ የሚፈልጉብህን ነገሮች እያለፍካቸው የመሄድ አቅም ማለት እንደሱ አይነት ሲኖረ ነው ከጓደኝነት እያል ከእጮኝነት እያል ትዳር እያል አብሮ መኖር እያዘለቀው እያረዘምከው የምትሄደው እና እስከ ህይወት ፍጻሜ አብረን ነው በዛ ሂደት ውስጥ ነው ማለት ነው እና እነኚህ በፍቅር ውስጥ በንጽህና የሚፈለጉ ፒላሮች ናቸው። ሌሎች አጃቢ ነገሮች የምታስገባ ከሆነ ይህን ፒላር ትሸረሽረውና እና ትኩረቶች ወደ አጃቢነት ይሄዳሉ። ወደዛ አጀብ የምትገባ ከሆነ መሰረታዊ ነገሩ ሚስት አደርጋለሁ ፍቅር የምትለውን ንጹህ ሆኖ የሚቆመውን ራሱን የቻለውን ነገር ሚስት አደርገዋል። ሌሎች አጀቦችን አይፈልግም። ብዙ ጊዜ የምንሸወደው ይመስለኛል ዙሪያው ላይ ያሉት ነገሮችን እናያለን። ከጥቅማ ጥቅም ጋር ይተሳሰራል። ከፍላጎቶች ጋር፣ ከውበት ጋር፣ ከቁበት ጋር፣ ከሀብት ጋር ምናምን ነገር እና እንደሱ አይነት ስሌቶች ሲመጡ ንጹህ የሆነውን ነገር ታጎድፈዋል፣ ታሳድፈዋል። እንደዛ ሲሆን ፍቅር ይሻል፣ መሰረቱን ያጣል። ስለዚህ ፍቅር የሚፈልጋቸውን ነገሮች ልክ ቅድም ባልኩ መሰረት በዛ ንጽህና ውስጥ መሄድ ሲችል የተሻለ ህይወት እንድትኖር ያደርጋል። የተሻለ ደስታ፣ የተሻለ ሀሴት በዚህ ምድር ላይ ስትኖር ህይወት ትርጉም እንድትሰጥ ህይወት አንተ ጋር ያላት ዋጋ ምንድነኝ ስትል ጣዕም እንዲኖረው ከሚያደርጉልህ ነገሮች አንዱ በፍቅር መኖር መቻለን። ያ ከውስጥ ከጎደለ ነው የነገሮች መሸርሸር የሚመጡ። ይህም በግዝፈት አየዋለሁ ማለት ነው። እንግዲህ ፍቅር በውስጡ ብዙ ነገሮችን የሚያዙን ያክል አይነተ ብዙ ነው። እንደ አንድ ሁለቱን ብቻ ብናይ ፍቅር የጎደለው ሰው ለምሳሌ ነን ላ የምንላቸው አሉ። እንደዛ አይነት ሰዎች አሁን ሰው ላይ የሚጨክሉ ሰው ላይ መራራት የማይችሉ ሰውን በመጉዳት የሚያምኑ ሰዎች ብዙ ጊዜ ከእንደዚህ አይነት ህይወት የራቁት በልጅነታቸው በእድገት ሂደታቸው ላይ ካጋጠማቸው የፍቅር ማጣት እክሎች ጋር የሚገናኙ ናቸው። ፍቅር ማጣት የሚያስከትላቸው የጭካኔ ተግባራቶች አሉ። ስለዚህ ከዛ መጨከንም ጭምር ነው የሚታደግም ማለት ነው። ልክ ከዚህ በተቃራኒ ደግሞ ስትሆን ኮምፕሊት ላቭ የምንለው ደግሞ አለ። ሙሉ ፍቅር ቅድም እንዳልኩ በአካልም ቅርርቦች ኖሩ፣ በስሜትም ከፍ ያለ ፍላጎቶች ኖሩ፣ አብረ ምንም ነገር ቢገጥም ደግሞ ጽናት ኖሩ የምትቀጥል ከሆነ በፍቅር ውስጥ ህይወትን ሙሉ አድርገን ለመኖር ያስችላል ማለት ነው። ፍቅር እንግዲህ እንደምታውቀው ቀደም ብዬ እንደገለጽኩልህ ከስሜት ጋር የተገናኘ ነው። ከፍላጎት ጋር የተገናኘ ነው። ከማንነት ጋር የተገናኘ ነው። ከአስተውሎት ከአእምሯዊ ነገሮች ጋር ሁሉ የሚገናኝ ነገር አለ። እነኝህን ሁሉ አዋህዶ የሚሄደው የመጀመሪያው ብቸኛ ፍጡር ሰው ነው። ከሰው ውጭ ያሉት ጋር ስትሄድ፣ ከማይንድ ውጭ ያሉት አሳብ የለባቸውም። ስሜትን ነው የሚናገሩት፣ ስሜትን ነው የሚገልጹት። ለምሳሌ እንስሳት ጋር ስትሄድ ስሜትን ነው ሚያራምዱ ሰዋ ሰው ጋር ስትመጣ ግን አስተዋይ ስለሆነ አሳቢ ስለሆነ አሰላሳይ ስለሆነ ለፍቅር መክፈል ያለብኝ መስዋዕትነት የሚላቸውን ነገሮች ያቅ ለዚህ ነው እኮ ባህር አቋርጠው የሚሄዱት በእግር በረሃ አቋርጠው የሚሄዱት ብዙ መስዋዕትነት ብዙ ዋጋ የሚከፍሉት በእጦት ውስጥም በማግኘት ውስጥም ሆነው ዋጋ የሚከፍሉት አስተዋይ ስለሆኑ ነው። ለፍቅር የሚከፈልን ዋጋ ቫሊዩም ስለሚያውቁት። ስለዚህ ከሌላው ፍጥረት ሰው በተለየ ሁኔታ ለፍቅር ትርጉም የሚሰጠው ለፍቅር ዋጋ የሚሰጠው አስተዋይ ስለሆነም ጭምር ነው ማለት ነው። በብዙ መልኩ ሊገለጽ ይችላል። ነገር ግን ኮመን ነገሩ ምንድን ነው ሲባል ፍቅር የቤተሰብ ብትለው፣ የሀገር ብትለው፣ የተፈጥሮ ብትለው፣ የጾታም ብትለው? ሁላቸውም ላይ ምን አለ ኮመን የሆነ ነገር አይነቱ ቢለያይም ፍቅር ነው ስ ከልብ ውስጥ የምታመነጨው መልካም መዓዛ ያለው ነገር ማለት ነው። ይህ ማለት ለምሳሌ እናትህን ትወዳታለህ። እናትህን ስትወዳት እናትህን ለመውደድህ ያስቀመጥከው መስፈርት የለም። በቃ በተፈጥሮ ከውስጥ የሚመነጭ ፍቅር። እጮኛን ወይም ሚስትህን ወይ የፍቅር አጋድን ትወዳታለህ ለመውደድህ የሆነ ክራይቴሪያ አውጥተህ አይደለም እንዲሁ ልብህ ፈልጎ የሚሰጥ ሐሴት ነው፣ ውስጥህም የተጸነሰ የደስታ ስሜት ነው። ስለዚህ እሱን በአይነት ስለከፈልከው ሳይሆን ህይወት ውስጥ ደስ ብሎ ስለምትኖር ነው። ቫሊው እንዲኖረው ህይወትህ ትርጉም እንዲኖረው የሚያደርግ ሶ የሀገር ፍቅርም ብንለው መውደድን ነው ማፍቀር መቻልን ነው የምትገልጸው መጀመሪያ ለዛ ነው ሰው ሀገሬ እንዲሆነች ተብሎ ሲነገረው ቶሎ የሚነሳው ያ የሚሳሳለት ነገሩ ስለሚነካበት ነው። ያቺ ስስ ነገር ደግሞ እንድትነካበት አይፈልግም። ለዚህ ነው ሰው ሴት ላቀው ይባላል። ለምሳሌ አ ለሀገርም ሲሆን እንደዛ ነው። አገሬን ያለ ሰው ምንም ነገር ላይ መመለስ አችልም። አገሩ ስስ ነገሩ ናት ማለት ነው። ሚስቱ ስስ ነገሩ ናት ማለት ነው። የፍቅር አጋሩ ስስ ነገሩ ናት ማለት ነው። ይሄ ልባቸው የሚሳሳበት ነገራቸው ከፍርቅር የሚመነጭ እንጂ በሌላ ነገር አጅበ የምትይዘው ነገር አይደለም። ስለዚህ በአይነት ብትገልጸውም ኮመን ነገራቸው ፍቅር የሚለው ነገር አሳሪ ይሆናል ማለት ነው። ፍቅር አለም የለም የሚሉት ሰዎች ናቸው። አይደለም የሚኖሩትም ሰዎች ናቸው። ፍቅርን አለ ብለው የሚኖሩት ሰዎች ፍቅር እነሱ ጋር አለ። ፍቅር የለም የሚሉት ሰዎች ደግሞ የለም ብለው እስካመኑ ድረስ ለመኖር ልባቸው እየተከፈተ አይደለም ማለት ነው። መንገዶችን በሮችን እራሳቸው ላይ እየዘጉ ነው ማለት ነው። እነኚህ ሰዎች ጋር አፍቅሮ መኖር ህልም ሊሆንባቸው ይችላል። ምክንያት ሲባል መጀመሪያ ስሜቶቻቸውን በአስተሳሰባቸው አስረዋቸዋል፣ ገድበዋቸዋል ማለት ነው። የለም ብለህ ስትደመድም ማይንድህ የሚነግርህ ነገር አለ የሌለን ነገር አትፈልግም፣ ከዛ በኋላ ስለዚህ ለራስ የምትነግራቸው ንግግሮች፣ ቃላቶች ምን ያክል ፓወርፉል እንደሆኑ የምታውቀው ሰው አለ ብሎ ያመነ ሰው በደስታ ሲኖር ታያለ። የለም ብሎ ያመነው ሰው ደግሞ ጎድሎበት በፍለጋ ውስጥ ሲኖር ታያለ። ስለዚህ እንደየእምነት፣ እንደየአስተሳሰብ፣ እንደየአመለካከት ነው ማለት ነው። ያ የለም የሚለው ሰው የሆነ ግራውንድ ሊኖረው ይችላል ያለበት የራሱ ለምሳሌ አንዳንዱ ተበድሎ ሊሆን ይችላል፣ ተከድቶ ሊሆን ይችላል። እንደዚህ አይነት ድምዳሜዎች ላይ ሊደርሱ ይችላሉ። አንድ ሰው ከዳ ማለት አንድ ሰው እምነትን ሸረሸረብህ ማለት የፍቅርን አለመኖር አይደለም የሚነግርህ፣ የዛን ሰው መታመን አለመቻል ነው የሚነግርህ። የዛን ሰው በልቡ ውስጥ ያለው ፍቅር ከፍቅር ይልቅ በጥቅም የተሸፈነ ወይም ሻዶ የሆነ መሆኑን ነው የሚነግርህ እንጂ የፍቅርን አለመኖር አይደለም የሚነግርህ። ስለዚህ እንደ ሰውየው አስተሳሰብ እንደ ሰውየው አመለካከት ሰዎች ሊሸርፉት ቻሉ እንጂ